በዘመናዊ እግር ኳስ ውስጥ በተለይም በአሁኑ ሰዓት በተወዳጁ የእንግሊዝ ፕሪምየር ሊግ ላይ ወጣት አጥቂዎች ራሳቸውን በሚገባ እያሳዩና አቅማቸውን እያስመለከቱ ይገኛሉ። ከእነዚህ ተጫዋቾች መካከል በተጠናቀቁ የውድድር አመት በሊጉ በኢፕስዊችታውን ድንቅ ጊዜን ያሳለፈው ሊያም ዴላፕ ተጠቃሽ ነው። ተጫዋቹ ውልደቱ እንደ ፈረንጆቹ የዘመን አቆጣጠር የካቲት 8 2003 በሀገር እንግሊዝ ነው። የሊያም ዴላፕ አባት ከዚህ ቀደም በእንግሊዝ ፕሪምየር ሊግ ላይ የተጫወተ ሲሆን በሊጉ ቆይታውም ለሳውዛምተን፣ ሰንደርላንድና ስቶክ ሲቲ ተጫውቶ አሳልፏል። ልጅም የአባቱን በመከተል ለእግር ኳስ ፍቅር ያደረበት ሲሆን ገና በለጋ እድሜው በስድስት አመቱ የደርቢ ካውንቲን አካዳሚ በመቀላቀል የእግር ኳስ ህይወቱን አህዱ ብሎ ጀመረ። ተጫዋቹ በደርቢ ካውንቲ አካዳሚ ለአስር አመታት ከቆየ በኋላ በአስራ ስድስት አመቱ የማንቸስተር ሲቲን አካዳሚ ተቀላቀለ። በሲቲ አካዳሚም እንደነ ፊል ፎደንን ኮልፓልመርና ፓልመር ና ሞርጋን ሮጀርስ ከመሳሰሉ ተጫዋቾች ጋር ያሳለፈ ሲሆን በአካዳሚውም ጥሩ ቆይታን ሲያደርግ ያለውን አቅምም የበለጠ ማጉልበት ችሏል። እንግሊዛዊ አጥቂም በሴፕቴምበር 24 2020 ለማንቸስተር ሲቲ ዋናው ቡድን የመጀመሪያ ጨዋታውን ያደረገ ሲሆን በጨዋታውም ግብም አስቆጥሯል። ከጨዋታው በኋላ ስፔናዊ የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ተጫዋቹን አሞካሽተው ከመጀመሪያው ቡድን ጋር የሚያደርገውን ልምምድ እንደሚቀጥልም ገልጸው ነበር። ከዛ በኋላ ዴላፕ በሲቲ ቤት ያለውን እምቅ አቅም በሚገባ ያሳየ ሲሆን ወደፊትም ትልቅ አጥቂ ሊሆን እንደሚችል ተስፋ ሰጪ እንቅስቃሴዎችን አሳይቷል። ሲቲዎችም ተጫዋቹ የበለጠ እንዲጎለበትና ራሱን እንዲያሳድግ የበለጠ የጨዋታ ጊዜ እንዲያገኝም በማሰብ አባቱ ለተጫወተበት ክለብ ስቶክ ሲቲ በኦገስት 2022 በውሰት ሰጡት። ተጫዋቹ በስቶክ ሲቲ ባሳለፈበት የውሰት ጊዜም ድንቅ እንቅስቃሴን ማሳየት የቻለ ሲሆን 23 ጨዋታዎችን አድርጎ ሶስት ግቦችንም ማስቆጠር ችሏል። ከስቶክ ሲቲ የውሰት ቆይታው በኋላ ዳግም ወደ ሲቲ የተመለሰ ሲሆን ብዙም ሳይቆይ በድጋሚ በውሰት ወደ ፕሬስተን ኖርዝ እንዳመራ፣ ዴላፕ በፕሬስተን ለተወሰነ ጊዜ ከቆየ በኋላ ወደ ሌላ ክለብ ማለትም ወደ ሃል ሲቲ በውሰት አመራ። ተጫዋቹ በተለያዩ ጊዜያቶች በውሰት ወደ ተለያዩ ክለቦች ያመራ ሲሆን በነዛም ክለቦች ያለውን መቃቀም አሳይቷል። በሃል ሲቲ በውሰት ለአንድ የውድድር ዓመት ከቆየ በኋላ በዛም ጥሩ ቆይታን አድርጎ ወደ እናት ክለቡ ማንቸስተር ሲቲ ተመልሷል። ዴላም ከእናት ክለቡ ማንቸስተር ሲቲ በተለያዩ ጊዜያቶች በውሰት ወደ ተለያዩ ክለቦች ያመራ ሲሆን በጁላይ 13 2024 ከሻምፒዮንሺፑ ከሁለት አስርት አመታት በኋላ በአሰልጣኝ ኬራ ማኬና እየተመሩ ወደ ፕሪምየር ሊጉ ያደገውን ኢፕስዊች ታውንን በ20 ሚሊዮን ፓውንድ ለአምስት አመት ፍርሚያውን በማኖር ተቀላቀለ። ተጫዋቹ ኢፕስዊች ታውንን ከተቀላቀለ በኋላ በተጠናቀቀው የውድድር አመት በፕሪምየር ሊጉ አስደናቂ ብቃታቸውን ካሳዩና ክስተት ከሆኑ ተጫዋቾች መካከልም ግንባር ቀደሙ ነበር። በኬራ ማኬና ቡድን ውስጥ የቡድኑን ማጥቃት በማቀላጠፍና ጎሎቹን በማስቆጠር እንዲሁም ፕረስ በማድረግ ተከላካዮችን በማስጨነቅ ድንቅ ጊዜን አሳልፏል። በውድድር አመቱ ባሳዩ ብቃትም በርካቶች ለዚህ እንግሊዛዊ ሁለት አመት ተጫዋች አድናቆታቸውን ገልጸዋል። ምንም እንኳ ክለቡ ኢፕስዊች ታውን ወደ ሊጉ ባደገበት የመጀመሪያ ውድድር አመት ከሊጉ ቢወርድም ተጫዋቹ በግሉ ድንቅ ጊዜን አሳልፏል። በዚህም በፕሪምየር ሊጉ የአመቱ ምርጥ ተጫዋች እጩዎች ውስጥ መካተት ችሏል። አስራ ሁለት የሊግ ግቦችን ሲያስቆጥር ሁለት ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። ተጫዋቹ ባሳዩ አስደናቂ ብቃትም የበርካታ ክለ ክለቦችን ትኩረት የሳበ ሲሆን ላለፉት ሳምንታት ማንቸስተር ዩናይትድ ተጫዋቹን ለማስፈረም የሚደረገውን ፍክክር እየመራ እንደሆነ ሲገለጽ የነበረ ቢሆንም ባለፉት ቀናት የምዕራብ ለንደኑ ክለብ ቼልሲ ተጫዋቹን ለማስፈረም ከስምምነት እንደደረሰ እየተገለጸ ይገኛል። በትናንትናው እለትም ምሽት በዝውውር ጉዳዮች ኤክስፐርት የሆነው ተአማኒው ጋዜጠኛ ፋብሪዚዮ ሮማኖ ቼልሲዎች ተጫዋቹን ለማስፈረም ሁሉንም ነገር እንደጨረሱና የሕክምና ምርመራውን በተሳካ ሁኔታ ማጠናቀቁን የገለጸ ሲሆን ለዝውውሩም 30 ሚሊዮን ፓውንድ እንደሚከፍሉ ዘግቧል። 22 አመቱ እንግሊዛዊ አጥቂ ከተቀላቀለ በኋላ በስታንፎርድ ብሪጅ የተሳካ ጊዜን ያሳልፍ የሆነ የበርካቶች ጥያቄ ነው።